ሰላምአሌይኩም ወረሕመቱላ ወበረካቱ። እንዴት ናቸው? ሰላም ናቸው። ሰሞኑ አዲስ አበባ ውስጥ የሆነ መስጅድ ውስጥ ተደባደቡ ቲክታክ ላይ ሲወራ ሰማው። ሐቂቃ እውነትና ውራ ከተባለ መጀመሪያኛ መበላሽ የተጀመርነው ነው መስጅድ ውስጥ መደባደባችን አይደለም፣ መስጅድ ውስጥ ከመግባታችን በፊት ይሄ የሰለፊ መስጅድ፣ ይሄ የሱፊ መስጅድ፣ ይሄ የሺአ መስጅድ፣ ይሄ የሱኒ መስጅድ መባባላችን ነው። አይድነቃችሁ እስከ 1938 ድረስ መካ ውስጥ ሐረም ላይ አምስት ሚሕራብ ነበር የመስገጃ ቦታ ኢማም ይቆምበት ማሊኪ ሻፊዒ ሐንበሊ ሐነፊ ዘይዲ ይብል ዝሁር አምስት ሰዓት ኢማም ያሰግዳሉ አንዱ አንዱን ያከተለው የሚያስመስሉት እኮ ለአንድ ሺ ሦስት መቶ ዓመት በሰላም በፍቅር የተኗኗሩ አባቴ እየተከፋፈሩ እየተላለቁ እየተገዳደሉ ነው የመጡት ትንሽ ለየት ያደረጉት አሁን በቦምብ ስለሆነ ነው አልሰማችሁም የአንድ የሺአ መስጂድ ፈንድቶ ሀያ ሰው ሞተ። የአንድ የሱኒ መስጂድ ፈንድቶ አስር ሰው ሞተ። ዛሬ ከቁርአንና ከነብዩ ውጭ ስለምንከተል እንገዳደላለን። ብድግ ብሎ ይመጣና አላህ ከአርሽ በላይ ነው፣ በእውቀቱ እና በስልጣኑ ያለ ካፍር ነው ይላል። በዛቱ ያለ በአካሉ ካላለ ካፍር ይላል። ያኛው ደግሞ አላህ ከአርሽ በላይ ነው፣ በአካሉ ያለ ካፍር ነው ይላል። እንዲህ ያለ ካፍር፣ እንዲህ ያለ ካፍር እንደ ክርስቲያንና እንደ ሙስሊም ራስ እኮ አንተያይም። ለምን በሙስሊምና በክርስቲያን አንድ የቁርአን አንቀጽ አለ። ለኩም ዲኑኩም ወለ ዲን፣ እምነታችሁ ለራሳችሁ አለላችሁ፣ ጣልቃ አንገባባችሁም፣ አንዋስም። እኛ እምነት ደሞ ለራሳችን አለን፣ ጣልቃ አትገቡብንም፣ አትዋሱንም። አለቀ። በሙስሊሙ መሃል አይችሉም፣ ይከፋፈራሉ፣ ይተራረዳሉ፣ ይተላለቃሉ። ያ ዛሬ የተጀመረው ድብድብ፣ እመኑኝ መሳሪያ ካገኙ አላህንም ይፈሩ እንዳይመስላችሁ፣ ይገዳደላሉ። የሚቀሩት ኪታብ አስለን ስለሚገባው አካል ስያሜና ፍርድ ይሰጣችኋል። ያ እንዲህ የሚል ካፍር ነው። ያ እንዲህ የሚል ሙብተድ ነው። ያ እንዲህ የሚል ሙሽሪክ ነው ነው። ሌላ ቋንቀራ ሱብሓነከ ረቢ እኛ ኮ በዚህ ሰዓት አሳፋሪዎች ነን። አይደለም ሶስት ስላሴ የሚያምን ኢየሱስ ጌታ ነው ብሎ የሚያምንን ሰው ተከራክረ ነው ረተ ነው አሳምነ ነው ወደ ስልምና ልናመጣ ይቀርና እርስ በርሳችን እኳ አንድ አይደለንም። ስለምን ስለ አላህ ስለ ሶላት፣ ስለ ጾም፣ ስለ እንዳይመስላችሁ። ስለ አላህ አላህ ከአርሽ በላይ ነው፣ አይደለም በአካል ነው፣ አይ በእውቀት ነው። እጅ አለው አይደለም፣ እግር አለው አይደለም። በጣም ኳ ሳፋሪ ነው። ያ ምን ቀራችሁ? ኪታቦች መርዝ ናቸው ይግባችሁ። እነዛ ሴት ልጆቻችሁን ከነህይወቷ ሲቀብሩ የነበሩት ድንገይ ሲያመልኩ የነበሩት እነ ዑመርን እነ ሰሓቦችም ከዛ ከነበሩበት አዘቅትና ጨለማ አውጥተው የእነ ዑመር አይነት የቀየራቸው የሸይኹ ልእስላም ኪታቡ ምናምን የዓቂደቱ ምናምን ያ እሱሉ ምና የየትኛውም ፊርቃ ይሁን አይደለም፣ ቁርአን ነው፣ ነቢዩ ናቸው። አስቡት፣ አንድን ክርስቲያን ስጠራ ወደ እስልምና እስኪና ወደ ሩቡብያ ከዛ ወደ ኡሉህያ ከዛ ወደ አስማኡ ሲፋት አራተኛ አምስተኛ ጨምሩበት። አንዳንድ ሰው ሼኹል እስላም ሲባል አንድ ሰው ብቻ ነው ትዝ የሚለው ያኺ፣ ሁሉም ፍርቃዬ የራሱ ሼኹል እስላም አለ። ሁሉም ነው ማወግዘው። በስመ ሼኹል እስላምነት በስልምና ላይ የትኛውም ርእስ የትኛውም ሰብጀክት ጨመረ በሙሉ ባጢል ነው። ወደ ኩፍርና ወደ መከፋፈርና ወደ መገዳደል ነው የሚጠሩን። እየተጨፋጨፍን እኮ መጣን እኮ አንዳንድ ምን እናስባለን፣ ኢትዮጵያ ውስጥ ሙስሊም ብቻ ቢኖር ሰላም ሰፍነው እኩልነት ሰፍነው ፍትሃዊነት ሰፍነው ምቾት የአኺ አባሲ የተባለው አገዛዝ ኡመያውያን የሚባለው አገዛዝ ፋጢሙ የሚባለው አገዛዝ በሙሉ የዑስማን አገዛዝ ሙስሊሞች ነበሩ። ዛሬም ግብጽ፣ ቱርክ፣ ኢራን፣ ሳኡዲ ምናም ሁሉም እያቸው ሙስሊሞ የሚያስተዳድራቸው አብዛኞቹ አብዛኞች ሙስሊሞ የሚኖሩበት መከራቸው ነው የሚያዩት። ዛሬ እንደ አረቡ ዓለም እንደ ሙስሊሙ ዓለም እርስ በርስ የሚባላና የሚገዳደል የለም። አላህ ስብሐነሁ ተዓላ ከዋለልን ትልቁ ለታ ኢትዮጵያ ውስጥ አስተዳዳሪው በእምነት የማያምን መሆን ነው። ሲሰድቧችሁ መጽሐፋችን ትእዛዝ አለ። ከመጽሐፉ ከመጻፉ ወጣ። አንተ ሰው ልትገል ትችላለህ፣ የሆነ ነገር ልታገል ትችላለህ። መጽሐፉ ግን እንድንገደል እንጂ እንድንገል አያዘንም። አንተ ከምን የተነሳ ነው ግደል የምትገለው? ይኸውልህ እኔ አሁን ማለት ነው ከምን የተነሳ ነው ከምን ቁጥር ጥቀስ ብትለኝ እንደዚህ ብዬ ላልጠቅስ እችላለሁ። ድንገት ሁ ሱዋኑ አዞግ ነው ወይስ በራስህ ስሜት ሃይማኖትን ስለምትወድ ነው የምትገለው? በቃችን ይኸው ጥያቄ ብቻ የሆንብኛ ልመልስ ጊዜ ስጠኝ። አሁን እንደዛ እያረክን ያለው ጥያቄ ማስረጃውን አሳየው። የአንተ ሃይማኖት ግደል ይኸው፣ በቃ ወደ ማስረጃ ግባ፣ ግባ፣ ግባ፣ ግባ። ጅራታ ማስረጃውን አሳየው እንግዲህ ማስረጃውንማ እኮ አሁን አነበብንለት። አሁን ይሄ ይሄንን አሁን አሁን እፎይን ባገኘው እገለዋለሁ ያለበት ምክንያት ምንድን ነው? እሱ አሁን ያነበብነው ነው፣ ሱራ 9 111 ለምን ግደሉ ስለሚል ማለት ነው። እንደውም ምንድን ነው የሚለው ግደሉ አይደለም፣ ትክክለኛው ቃል ምንድን ነው እሱ፣ እረዱ ነው። ስሌይ ኤንድ ስሌይ ነው የሚለው። እረዱ፣ ታረዱ ነው የሚለው። በድንጋይ እኮ አይልም። አንተ እሱ ደግሞ በድንጋይ አለ እሱ ያው በእጁ ላይ ያለውን ለማለት ፈልጎ ግን ጩቤ ነው ይዞ የሚወጣው፣ ያኔ እንተዋወቃለን ችግር የለው የግመል ሽልት ጠይቀ ውስጥ ጠይቅ እ ጠይቅ ጠይቅ እዚህኛው ሱራ ላይ አምስት ላይ ያለውን እስኪ አሁን እሱ እያለ የነበረው ከመጀመሪያው እያለ ነበ ስለነበረ እስከ አምስተኛው ላይ እስኪ ቁጥር ይለት እስኪ አሳየው ቅድም ያነበብ ነው እዚህኛው ሱራ ዘጠኝ ላይ አዎ፣ ቅድም ያነበብ ነው አዎ። የተከበሩት ምና የሚለውን አሁን እሱኛው ከመነሻው ነው በቃ ገደሏቸው የሚለው። ስለዚህ ከመነሻው ነው ያለው። እዚህ ጋ ገደሏቸው ይላል ሲጀምር አንብብላቸው እሺ። ሄሎ ይሰማል? አለ አንድ አዳምጥ፣ ጽኑ ያንብብል ጽኑ አንብብላቸው እሺ። ሱራ ዘጠኝ ቁጥር አምስት የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው ይላል። ቀጣዩ ያው ያዟቸውም ከበቧቸውም ለነሱም መጠባበቅ በየመንገዱ ተቀመጡ ቢጸጸቱም ሶላትንም በደንብ ቢሰግዱ ግዴታ መጽዋትንም ቢሰጡ መንገዳቸውንም ልቀቁላቸው አላህ ማህሪ አዛኝ ነውና ነው የሚለው እሺ እንሺ አስሚን እንዴት ነሽ አስሚን ሄሎ አስሚን ሰላም ነሽ ሚዩቱን አንሽው ያስሚን ሚል ኮን ያው ካገኘን ባገኘን ቁጥር በድንጋይም ቢሆን ይገለናል። ስለዚህ እንግዲህ በቃ ማስረጃው መግደል ነው። ሲራት አይደል ያው እንደዛ ናቸው። ሁሉም እኮ ያው ስለተቅለሰለሱ አይደለም ሁሉም ያው አስሚን ይሰማል። አትናገሪም እንዴ? እነገራለሁ። ድምፅሽ አይሰማም። ጥያቄ ልጠይቃቸው። አስሚን እኮ ቆይ እኛ አሁን ዛሬ የጀመርነው ነገር እንደዚህ ብለንም አናቅም። አንድ አስሚን አጥ ጥያቄ ብቻ እንዳትጠይቁና መልስም ስሙ እኮ ሰማሻኛው ፍላጎታችሁ ነው። እፎይ ለምንድነው? አራት አስሚን አስሚን ደ አስሚን እፎይ ለምንድነው? ለምንድነው ይገደልም እንት እኛ አላለም። ማን ያለው ይገደልስ ነበር ስማ ስማ መግደል ይቻላል? ጥያቄ አልጠየቅሽ መልስ ነው። ቆይ ቆይ አንዴ ቆይ አንዴ ጥያቄ እፎይ ላይ ነው ዋናው ውይይታችን ነው። እፎይ ላይ ተነሳችሁ ለምን መልስ አታዳምጥም? መግደልክ ነው መናገር። መግደልክ አይደለም። ኖ ኒቨር ኔቨር። እሺ መግደልክ ካልሆነ በቃ ያው ጅራታ፣ እሱ ጅራታ፣ አንተዋ እሱ ጅራታ፣ ጅራታ ግባ። እኔ መልሱን ልስጥክ። እኔ መልሱን ለምን አልሰጥክም? ስማ፣ በመጀመሪያ ደረጃ ላይ በእናንተ ሃይማኖት ውስጥ ማለት ነው፣ በየትኛው በኩል ነው? ሙስሊሞቹን ከመሬት ጨርሱ፣ ሙስሊሞቹን ገና በነብያቸው ሰለላሁ ዐለይሂ ወሰለም እንዲያፍሩ አድርጉ ያለ፣ እስቲ ያን ቦታ አሳይ። አሳያት አንዴ፣ ጅራታ ጅራታ። የመጀመሪያው ነገር የመጀመሪያው ነገር የሚያሳፍር ነብይን የያዛችሁትና ነቢያችሁ ያሳፍራል ነው ያለው አያሳፍርም ነው የምትይው እንጂ ሌት ሚ ሲ እሱም ቦታ አሳይ ያሳፍራል የሚልበት ቦታ አሳይ ሌት ሚ ሲ በጣም ጥሩ እሺ እኔ አነብባለሁ አንተም ታነባለህ እኔ ግን ወደ አረበኛ ነው የማነበው አማርኛ አላነብም በመጀመሪያ ደረጃ ላይ እናንተ ስማ በቃ ስሜት የሚገለጥበት ቦታ አይደለም አስሚን አዝሚ እንግዲህ እንትን እኔ ቤት ስሜት የሚገለጥበት አይደለም። ስሜታችሁን ታገሱ፣ በማስረጃ ተወያዩ ነው። በቃ አለቀ። ስሜትሽን አንዴ ገታ አድርጊው።